በዚህ በጾም ወቅት ጾም እየጾመ በግብረ ሥጋ ግንኙነት ውስጥ ላይ ስህተት የሚፈጽሙ አሉ። የሚፈጽሙትም ምናልባት አንዱ አንደኛውን በመጫን አንደኛው ልጹም ሲል ባል ልጹም ሲል ሚስት ሚስት ልጹም ስትል በማድረግ እንደዚህ ያሉ ስህተቶች አልፎ አልፎ ይደረጋሉ እና ይሄ አግባብ ነው ወይ አግባብ ነው ወይ? ቤተ ክርስቲያንስ ሕገ ተራክቦን እንዴት ነው የምትገልጸው? አሁን ቅድም እንዳልኩት ቅዱስ ጳውሎስ ወንድ በገዛ ስጋው ላይ ስልጣን የለውም የሚለው በአንደኛው ቆሮንቶስ ምዕራፍ ሰባት ላይ ያለውን ወንድ በገዛ ስጋው ላይ ስልጣን የለውም ወይም ሴትም በገዛ ስጋው ላይ ስልጣን የለውም የሚለው እሱን በመጥቀስ በመጫን እንዲህ ያሉ ስህተቶች ውስጥ ይገባሉ እና ይህንን ቤተክርስቲያን ምንድን ነው የምትለው ሕገ ተራክቦን በተመለከተ የምታስተላልፈው? በጾም ወቅትስ እንደዚህ ያለ ስህተት ይፈቀዳሉ ወይ? ቅድም የጠቀሱት የሐዋርያ ቅዱስ ጳውሎስ መልእክት በጊዜው ነው። ለሴትም ለወንድም በራሳቸው አካል ላይ የማዘዝ ስልጣን የሌላቸው በተፈቀደው ሰዓት ነው፣ ጊዜ ነው። በሰባቱ አጽዋማት ጊዜያት ውስጥ ግን እንዲህ አይነት ነገር አልተፈቀደም። ክልክል ነው። ለምን ስጋ እንዳይበሉ ተከለከሉ? ለምን አሳ እንዳይበሉ ተከለከሉ? ለምን ቂቤ እንዳይበሉ ተከለከሉ? ቅድም ያነሳነው ሀሳብ ከዚህ ጋር ነው የሚሄደው። የፈቲውን ጾር ለመቋቋም ነው። አይ እኔ ማዘዛት ትችይም ብሎ ባል ሊያስገድድ አይገባው። ሴትም ደግሞ አይ አይቻልም ብላ ደግሞ ሚስት እንዲሁ ደግሞ ልትከለክል የምትችልበትን ሁኔታ በዚህ በጾም ወቅት ተዘጋጅቶላቸዋል። ይህም ብለን ስንናገር ቤተ ክርስቲያናችን በትዳር ዙሪያ መለያየት፣ መነቃቀፍ፣ መጠላላት እንዲኖር መልእክት እያስተላለፈች አለመሆኑን መገንዘብ ያስፈልጋል። አሁንም ቢሆን አንዳንድ ሰዎች እንዴት እንዲህ ይላሉ፣ እንዴት በትዳር ውስጥ የሚል መልእክት ሊኖራቸው ይችላል ማለት ነው። ግን ትዳር የሚመሰረተው በፈቃድ እግዚአብሔር ነው። እንደገና ደግሞ ትዳር የሚሰብርበት ዋነኛው መንገድ ሕገ እግዚአብሔርን ትእዛዝ እግዚአብሔርን ፈቃድ እግዚአብሔርን በመፈጸም ነው። ሕገ እግዚአብሔር ተብሎ ሲነገር ደግሞ ሰባቱን አጽዋማት አክብሮ ጾሞ ከዛ ደግሞ በቃ የሚገባውን ነገር ከፈጸመ በኋላ በተፈቀደለት ሰዓት በተፈቀደለት ጊዜ ነው። ወንድም በገዛ አካሉ ትእዛዝ የማይኖረው ሴትም በገዛ አካሏ ትእዛዝ የማይኖራት እንጂ በአጽዋማት ወቅት በበዓላት ጊዜያት አለመሆኑን ማስረዳት ያስፈልጋል። አጽዋማትን ብቻ አይደለም የግዝት በዓላት ተብሎ የሚጠሯሉ። ለምሳሌ እመቤታችን ቅድስት ድንግል ማርያም በ21 የቅዱስ ሚካኤል በ12 ቅዳሜና እሑድ በ29 በዓለ እግዚአብሔር እነዚህ ሳይቀሩ የግዝት በዓላት ተብለው ነው የሚጠሩት። እና ሰባቱን አጽዋማት የግዝት በዓላትን ማክበር በመጽሐፍ ላይ የታሰሰ ትእዛዝ ስለሆነ ይሄ የቅዱስ ጳውሎስ መልእክት በተፈቀደ ሰዓት እንጂ በተከለከለ ሰዓት አለመሆኑን መገንዘብ ያስፈልጋል። ስለዚህ በጾም ወቅት ከሚመገቡትም ይቆጠባሉ። ጊዜውን የሚያሳልፉት በትህርምት ነው፣ በጸሎት ነው እና የግብረ ስጋ ግንኙነት ወይም ደግሞ ባልና ሚስት አንድ ሆነው የሚገኙበት ወቅት ከአጽዋማቶች እንጂ በአጽም ወቅት አለመሆኑን ልንረዳው ይገባናል ማለት ነው። የጊዜ ገደብ አለው። የጊዜ ገደብ አለ። መቼ ማድረግ እንዳለባቸው እንደሌለባቸው ቤተክርስቲያን ሥርዓት ታስቀምጣለች። ጳውሎስም ይህንን ነው የሚናገረው። ሰባቱን አጽዋማት እንደገና ደግሞ የግዝት በዓላትን ቅድም የዘረዘር ናቸውም፣ የእመቤታችንም የቅዱስ ሚካኤልም የባለ እግዚአብሔርም እንዲሁም ደግሞ ቅዳሜና እሁድ፣ ሰባቱን አጽዋማት አጠቃላይ እየተከለከለ ነው። በመጽሐፍ ነው የተከለከለው። ምክንያቱ እንዲህ ነው ተብሎ የሚገለጽም ነገር አይደለም። የሰው ልጆች በጾም ወቅት ማሰብ ያለባቸው እግዚአብሔርን እንጂ የራሳቸውን ስጋ አለመሆኑን የሚያስረዳው ስለዚህ በጾም ወቅት ክልክል ነው ማለት ነው። ስለዚህ ደስታቸውን ለመንጠቅ አይደለም፣ ይሄ ሥርዓተ ቤተ ክርስቲያን ነው። ሥርዓተ ቤተ ክርስቲያን ስለሆነ በጾም ወቅት በምንጣፍ ተለያይተው ይኖራሉ። ይሄ ቅድም እንዳሉት በተፈቀደ ጊዜ በተፈቀደ የተፈቀደ ጊዜ ከነዚህ ከአጽዋማት ውጭ፣ ከአጽዋማት ውጭ፣ ከአበይት በዓላት ውጭ እና ከዚህ ከግዜት በዓላት ውጭ የሚደረግ ነው ሕገ ተራክቦ እንግዲህ ቤተ ክርስቲያን አሁንም የስርዓት ባለቤት ስለሆነች እንደው የእነዚህ በዓላት ሳይኖሩ ዝም ብሎ እንደው ልቅ በሆነ ማድረግ ይችላሉ። እንደው በዓላትም ባይኖሩ ከሰኞ አሁን ለምሳሌ ሰኞ፣ ማክሰኞ እጾመት ስንፈልግ እንዲህ ረቡዕ ረቡዕ እና ዓርብ እጾመ ድኅነት ስለሆነ በዚህ በጾመ ድኅነት ሩካቤ ስጋ አይፈጸምም። ግን ሰባቱ አጽዋማት አንዱ እሱ አይደለም አንዱ እሱ ስለሆነ አይፈጸምም ብለናል። ግን እንደው በሌላው ቀንስ ቢሆን እንደው ስራ ትቶ ጊዜውን በሙሉ ወስዶ እንደዚህ ያለ ባህሪ ማሳየት እንደው ለክርስትያኑ ለኦርቶዶክሳውያን አግባብ ነው? አግባብ አይደለም። የእንስሳ ጠባይ ነው። እንዲህ አይነት ነገር የእንስሳት ጠባይ ነው እና እግዚአብሔር እኮ ሰዎችን የፈጠረበት መንገድ በራሱ እኮ ከእንስሳት ከአራዊት የለየበት መንገድ ቆሞ ቀጥ ብለው እንዲሄዱ እንዲያስተውሉ ነው አደለ እና አገኘው ብሎ ዝም ብሎ በማንኛውም ሰዓት የሚካሄድበት መንገድም አለመሆኑን ማወቅ መረዳት ያስፈልጋል። ጤናም አይሆንም፣ ሕይወትም አይሰጥም። እንደገና ቤተ ክርስቲያኗ በዚህ በሰባት አጽዋማት ጊዜ ውስጥ አሁን ምንጣፍ ለይተው ከተራክቦ የሚቆዩበት መንገድ አሁን ከዓለሙ የተለየ ልዩ ሳይንስ ነው፣ ጥበብ ነው፣ የቤተክርስቲያኗ ጥበብ ነው። አሁን በዓለም በቃ የተወሰነ ጊዜ ተጋብተው ይኖራሉ። ከዛ በኋላ በቃን በቃን ነው አደለም? ተሰለቻችተው ነው ተለያይተው የሚሄዱት ማለት ነው። ቤተክርስቲያኗ ግን ይህንን ትምህርት የምታስተምርበት መንገድ ጋብቻቸውን ከፈጸሙ በኋላ እድሜ ልካቸውን ለመኖር የሚያስችልም ጥበብ ነው። ይሄ ለምን አይሰለቻችሁም? በዓመት ውስጥ ሰባት አጽዋማት አሉ። በሰባቱ አጽዋማት ጊዜ ውስጥ አይገናኙም። ከዛ በቃ ተነፋፍቀው እንደ አዲስ ሆኖ ነው የሚገናኙት። ስለዚህ ቤተ ክርስቲያኗ ምእመናን ሰርጋቸውን ከፈጸሙ በኋላ በጋብቻቸው ውስጥ ሲኖሩ ልጆቻቸውን አብረው እንዲያሳድጉ ያደርጋቸዋል። አብረው እንዲውሉ፣ አብረው በቃ ጊዜያቸውን በሙሉ እስከ ሞት ድረስ አብረው እንዲጸኑ የጋብቻን ስርዓትም ጭምር ቤተክርስቲያን ያስተማረችበት መንገድ እንደሆነ ነው እኔ የምረዳው ማለት ነው። ስለዚህ የቤተ ክርስቲያኗ ልዩ መልእክት እንደሆነ ነው። ዓለም መልእክት ብዙ አስተላልፈዋል አይደለ? በእርጅና ሳይቀር የሚለያዩ ሰዎች አሉ፣ ይታያሉ። ለምን? ይሄ መሰለቻችን ስለሚመጣ ማለት ነው። ይሄ ግን ሁልጊዜ እንደ አዲስ ሆነው በፍቅር በሰላም እንዲኖሩ ቤተ ክርስቲያናችን ያስተማረችበት መንገድ እንደሆነ ይረዳዋሉ። መልካም፣ እንመጣበታለን። በመላው ዓለም በሀገራችን የምትገኙ ክቡራና ክቡራት በሙሉ ይህ የሚዲያ የካ ደብረ ሳህል ቅዱስ ሚካኤል የሚዲያ ዝግጅት በዚህ መልኩ ቀጣይ ሆኖ የሚቀጥል ነው የሚሆነው። ይህንን ፕሮግራም እንደ ኦርቶዶክሳዊ በሙሉ ሁላቸውም ኮፒ ሊንክ በማድረግ ሰብስክራይብ በማድረግ ሸር በማድረግ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሪያች ማስተላለፍ እንፈልጋለን። የቅዱስ ሚካኤል ወዳጆች ሆናችሁ ሁላችሁም ይህ ሚዲያ የታለመለትን ግብ እናንተን ማገልገሉን በሰፊው እንዲቀጥል ሁላችሁም በቅዱስ ሚካኤል ስም እንጠይቃለን። ኮፒ ሊንክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ። በሁሉም የሚዲያ አማራጮቻችን አት የካ ሚካኤል በሚል በመግባት ታገኙ እናላችሁ። ዌብሳይታችንም የካ ሚካኤል ዶት ኮም ነው የሚለው፣ እሱንም በመግባት አገልግሎቶችን ማግኘት ትችላላችሁ። ስለዚህ ይህንን እንድታደርጎ እያልኩኝ ወደ ውይይታችን እመለሳለሁ። ሊቀሊቃውን ተራክቦ አላማው የተራክቦ አላማ ምንድን ነው? አላማው ምንድን ነው? መጀመሪያ አባታችን አዳም እንደተፈጠረ ለሰባት ዓመት በገነት በዚህ አይነት ሂደት ውስጥ በተራክቦ ሂደት ውስጥ አልነበረም። በንጽህና በቅድስና የነበረበት ጊዜ ነው የነበረውና ከገነት ከወጣ በኋላ ነው እንግዲህ አይምራል ሔዋንን ወቃት ብሎት ጌታ ካለው በኋላ ነው ይሄ ነገር የተደረገው። አላማ ዋና አላማው ምንድን ነው? አላማው እኔ አንዳንድ ጊዜ አሁን እነዚህን ጥያቄዎች ሳነሳለሁት ሰው ዝም ብሎ እንስሳዊ ባህሪውን በሰውነቱ ሲያጎለብት፣ በቃ የተፈቀደችውም ጊዜ አሁን ለምሳሌ እነዚህ ሰኞ ማክሰኞና ሐሙስ የምንላቸው እና እነዚህ የግዝት በዓላት ከአጽዋማት ውጭ ያሉትንም ቀኖች እንደፈለገ በቃ የእንስሳዊ ባህሪው በጣም እንትን ይበታል፣ ይሰፋበታል እና አላማውን ካለመረዳትም ያለ ይመስለኛል እንዲሁ ሳስበው እና እንደው በዋናነት ተራክቦ አላማው ምንድን ነው? ለምንድን ነው የተፈጠረው? አይ ተራክቦን አሁን በጥሩ ሁኔታ ነው እየገለጹት ያለው። ጋብቻ ነው በራሱ። እንዲሁ ምንድን ነው አላማው የሚለው አንደኛ በፈጢብ ጾር ላለመቃጠል ነው የመጀመሪያው ማለት ነው። ስለዚህ እግዚአብሔር ሁለት ህጎችን ፈጥረዋል። አንደኛው የሰው ልጆች በጋብቻ ልጆችን እንዲወልዱ እንዲያፈሩ፣ ከትውልድ ወደ ትውልድ እንዲበዙ። ሁለተኛው ደግሞ ምንኩስና ነው። በሕገ መላእክት የሰው ልጆች የሚኖሩበት ህይወት ማለት ነው። እንደ መላእክቱ ነው እንዲኖሩ ማለት ነው። ወደ ጋብቻ ወደ ሩካቤው ሲመጣ ሩካቤ የመጀመሪያው ያው ቅድም እንዳልኩት ከፈቲው ጦር ለመዳን ነው። ሁለተኛው ግን ልጆችን ለመውደድ ለማፍራት ነው። ትውልድ ለመተካት ማለት ነው። ከዚህ ያለፈ ግን የተፈቀደ ነገር አይደለም። እንዲሁ ዝም ብሎ ባገኙት ሰዓት ሁሉ በአጽዋማትንም በዓላትንም ሳያከብሩ እንዲሄዱበት የተፈቀደ ነገር አይደለም እና ህፃናት ወልዶ ከብሮ በፈት ጾርም ሳይቃጠል ራሱንም ጠብቆ እንዲኖር ለሰው ልጅ የተፈቀደ ህግ ነው። ስለዚህ አዳም በገነት ሳለ ከሔዋን ጋር አብሮ ኖሯል። ነገር ግን ራሳቸውን ጠብቀው ነው የኖሩት። ከዛ በኋላ ደግሞ ከወጡ በኋላ እወቃት ተባለ አወቃት ጸነሰች፣ ልጅም ወለደች ነው የሚለው። ስለዚህ እያንዳንዱ ነገር የጋብቻ ሁኔታ ሲታይ ሲተነተን የመጀመሪያው በስጋዊ ፍቶት ላለመቃጠል ሲሆን፣ ሁለተኛው ህጻናት ወልዶ ልጆች ወልዶ ለማሳደግ ዘር ለመተካት መሆኑን መረዳት ያስፈልጋል። ከዛ በኋላ በዛ በጋብቻ ውስጥ ደግሞ እግዚአብሔር እንዲከብርበት ነው በዋናነት ሁለቱ አንድ ሆነው ይኖራሉ። ቤት መስርተው፣ ህጻናት ወልደው፣ እንግዳ እየተቀበሉ የአመት ልብሳቸውን የአመት ምግባቸውን ይዘው ምጽዋት እየሰጡ ዝክር እየዘከሩ የሚኖሩበት ሂደት ስለሆነ ለክርስቲያን ጋብቻ ይሄንን ነው የሚመስለው፣ እንጂ እንደ እንስሳት እንደ አራዊት ባገኙት ቦታ ላይ እንዲሄዱ ብቻ አይደለም። ጾም ስለሆነም ብቻ አይደለም። በዓላትንም ጭምር አክብረውና ጠብቀው ይዘው እንዲኖሩ ትእዛዝ ተላልፎላቸዋል ማለት ነው እና ከዚህ አንጻር ነው የሚታየው። ስለዚህ ሁለቱን ነገሮችን ዋና እንኳር የሚያደርጋቸው አንደኛው በፍትህ ጾር ለመቃጠር፣ ሁለተኛው ትውልድ ለመተካት ነው። ስለዚህ ዓላማው ይሄ ነው። ይህንን ዓላማ እንደ አልፎ አልፎም በተገኘ አጋጣሚ ስለምንቀዳ ማነው ስለምናስተላልፍ የታወቀ ነው። እንግዲህ አሁን በዋናነት ሁለቱ ናቸው። ሶስተኛም ለመረዳዳት፣ ሴቷ ወንዱ ወንዱ ሴቱን ለመረዳዳት የተዘጋጀ ነው እና እንስሳዊ ባህሪው እየሰለጠነበት ያለው የእኛ ያስተምረው ድክመት ያለ ይመስሎታል ወይስ ደግሞ እንደው ይህ ዘመኑ ያመጣው ይህ ሳይንስ ነገር ያመጣብን የባህል ወረራውም ጭምር እሱ ያመጣው ነው። እንደው የትኛው ያመዝናን? አስተምህሯችንስ ይህንን ከመግለጽ አኳያ ሰው ይህንን አምኖበት አሁን በቃ ተራክቦ የተሰራው ሕገ ተራክቦ የተሰራው ዘር ለመተካት የፍትወት ጦር ለመቋቋም እንደዚሁም ደግሞ እርስ በርስ ለመረዳዳት ነው። ያኛው እንስሳ መሆን ነው። እንስሳ ዝም ብሎ ባገኙ ሰዓት ንትን የሚሆን እንስሳ ነው እና ይህንን የሚለው የእኛ የአስተምረው ድክመት ነው ብለው ያስባሉ ወይስ እንደው የመጣበን የባህል ወረራ ነው? ቱ የቤተክርስቲያናችን አስተምሮ ድክመት አይደለም። ቤተክርስቲያን ዘወትር ታስተምራለች ትናገራለች። በእርግጥ ምዕመናን አስፈላጊውን ነገር መወጣት ያልቻሉበት ሁኔታዎች ስላሉ ትምህርት ለመስጠት የምንቸገረባቸው ጊዜያት አሉ ይሄን አምጡ ይሄን አድርጉ እንዲበሉ እንላለን አይደል አሁን ይሄ ጊዜውን የሚሰደው ተፈጻሚነት ሊኖራቸው የሚገቡ ነገሮች ስለማይፈጸሙ ነው አስራትን በኩራትን ቀዳማያትን ለቤተ ክርስቲያን መስጠት አለመቻላቸው የወንጌል ትምህርትን ወደኋላ እንዲል እያደረገው ይታያል ይሄ ሁላችንም ሁሉም ሰው የሚያስታውሰው ይመስለኛል እንዲያውም ምእመናን እንዲሁ ልመናው ሲሉ ይሰማሉ ካልሰጣቸው ምን ድርሻቸውን ስላልተወጡ መለመናችን ቀጥላል፣ መለመናችን ይቀጥላል ማለት ነው እና ያ ባይሆን በጣም ጥሩ ነገር እንደሆነ ይረዳኛል። እንደ ኢትዮጵያ ቤተ ክርስቲያን ትምህርት ከሆነ ለሁሉም ሕዝብ ደርሶ ነው የሚኖረው። ወንጌል ያልደረሰበት የለም። ከድሮ ይልቅ እንዲያውም አሁን አሁን አሁን ነው እንዲያውም ያልተዳረሱ ማለት ነው። መምህራን ሰባኪያን፣ እንዲያው ከተማ ከተማውን አጠቃላይ ነው የምንለው እና በገጠር ያሉ ምዕመናን ብዙ ጊዜ ወንጌል ሲደርሳቸው አይታይም። በሰንበት ቀንም ታምሯን ሰምተውን የሚመለሱት ግን፣ እግዚአብሔር ይመስገን ጽኑ እምነት አላቸው። ሃይማኖታቸውን ጠብቀው ከአባቶቻቸው ያገኙትን ነገር ይዘው እንደሚኖሩ ነው። እኔ በተለያዩ ቦታዎችም ላይ ስሄድ ያየሁት ማለት ነው። እንዲያውም የከተማው ሰው ምን ችግር አለው በሚል ነገር ተጠልፎ ይታያል። ያስተምሮ ችግር የለም፣ ግን ምን ችግር አለ የሚለው፣ ለምሳሌ ከዚህ ከፕሮቴስታንት ከመናፍቃን ጋር መዋል የአይምሮ ማጠብ የደረሰባቸው በጣም ብዙ ሰዎች እንዳሉ አይቻለሁ። ለምን ቀለል አድርገው በየማህበራዊ ሚዲያው ላይ ይሄ ቢሆን ምን ችግር አለው ዓይነት ነገር ሲናገሩ ስላየዋቸው ማለት ነው። እና ከተሜው በእንዲህ ዓይነት መልኩ እየታጠበ እንደመጣ ያሳያል። እና ምን ችግር አለው የሚባል ነገር ይሄ እግዚአብሔር የማይፈልገው ነገር ነው። ከዛ ውጭ ግን በሀገራችን በኢትዮጵያ እንዲህ ዝሙት የተስፋፋው ከእግዚአብሔርን አለመጠበቅ የተስፋፋው ከጣሊያን መምጣት ጀምሮ ነው። የመጀመሪያው የ1888 ወደ ኢትዮጵያ የመጣበት ጊዜ በኤርትራ አካባቢ ምጽዋን ይዞ አካባቢውን ይዞ የቆየበት ሁኔታ ነበረ እና እዛ አካባቢ የሮማውያን ባህል አስርጾ ያለፈበት ሁኔታ እንዳለ አንዳንድ የታሪክ መጻሕፍት ያስረዳሉ። እንግዲህ ከዛ በኋላ ከሰሜን ወደ ደቡብ ቀጥታ መጥቷል። ከሰው ሰው ከሰው ሰው እያለ መጥፎ ልማድ ተለማምዶ ማህበረሰባችን በጋብቻም ውስጥ ሲኖር እንደገና የፈታች ሴት እንኳን የምትኖር እኮ የተናቀች ነው እና የምትኖረው አንዳንድ ቦታዎች ላይ አሁንም ድረስ ከፈታች በኋላ ባል ማግባት በራሱ እንደማትችል በጣም ብዙ ቦታዎች ላይ አሉ። የፈታች ሴት ከሆነች ማለት ነው ተንቃ የምትኖርበት ሁኔታ አለ። ወንድም እንዲሁ ተንቆ የሚኖርበት ይሄ ህጉን ማያከብር ተብሎ የሚሄድበት ሁኔታዎች አሉ እና እነዚህ ነገሮች እንግዲህ እየተለማመዱ እየተለማመዱ መጡ። ከዛ በኋላ በ19ኛው እንደገና ተመልሶ ጣሊያን ከ40 ዓመት በኋላ ተመልሶ የመጣበት ጊዜ አጠቃላይ በመላ ኢትዮጵያ መግዛት ባይችል እንኳን የሚፈልጋቸውን ነገሮች ማስረስ ችሏል። ለምሳሌ ሃይማኖታዊ ጉዳዮችን የሮማን ካቶሊክ ቤተክርስቲያን ከአፄ ቴዎድሮስ ዘመን ጀምሮ በተለያዩ ጊዜያት ከፖርቹጋል ከመሳሰሉት ነገሮች ላይ ወደ ኢትዮጵያ ያመጡበት ሁኔታ ነበረ። ባህላቸውን በቃ አጓጉል የሆነ ነገራቸውን በሙሉ ኢትዮጵያ ላይ አፍስሰው የሄዱበት ሁኔታ አለ። ግብረ ሰዶማዊነት ሳይቀር ያስፋፉበት ማለት ነው። እና ያ ያ ነገር ስላለ ያ ባህል ተወስዶ ነው እንግዲህ አጽዋማትንም በዓላትንም ሳያከብር የሰው ልጅ ህገ እግዚአብሔርን ሁሉ የሚጥሰው ከፈቲው ጦር ለመቆጠብም እንዲሁም ልጅ ለመተካት ከዛም ለመረዳዳት ከሚለው አልፎ በትዳር ውስጥ ሁሉ እየኖሩ ዘማውያን ሆነው የሚኖሩ ሴቶች ዘማውያን ሆነው የሚኖሩ ባለውሽማ። ውሽማ ማለት ይሄ ባለው ቋንቋው በራሱ ልዩነት አለው። ውሽማ ነው፣ ውሽ ውሽማ ወይም ደግሞ ውሻማ፣ ውሻ ያለው ማለት ነው። አዎ፣ ወንዱም ሴቱም በዚህ ነው የሚገለጸው። ውሽማ አላት ከተባለ ውሻ አላት ነው ጠርታ የምታመጣው ማለት ነው። ብቻ ና ተብሎ የሚጠራ ነው። እሱም አለችው ማለት እንደዛ አይነት ነው። እና ከባህል ውጭ እየሆነ እንዲመጣ ያደረገው የጣሊያን ሁለት ጊዜ ተመላልሶ ወደ ኢትዮጵያ የመጣበት ሂደት ነው። ከዛ በኋላ ከውጭ ወደ ኢትዮጵያ የሚገቡም አንዳንድ ሰዎች ልኬዛን ባህል እየያዙት መጥተዋል። ሴቱም እንዳያፈር ወንዱም እግዚአብሔርን እንዳያከብር ነገሮቹን ሁሉ ወደማይገባን መንገድ ያመጡበት ይሄ ሂደት ነው። ቤተ ክርስቲያኗ ትምህርቷን በሚገባ አስተምራለች። ከዛ ባለፈም ደግሞ በሕዝቡ ልብ ውስጥ ሰርጾ አባቶቻችን እኮ ይህን አያደርጉም እያለ ትውልዱ እየጠበቀ እስካሁኑ ሰዓት ድረስ አድርሶታል። አሁን ግን የመጣው የባህል ወረራ በጣም እየሰፋ መጥቷል። ድሮ በኃይል በጉልበት አንድም ሁለትም ሶስትም ተሰባስበው እየመጡ የሚያደርጉት ነገር ነበረ። አሁን ግን በማህበራዊ ሚዲያው በመሳሰሉት ነገሮች ላይ የባህል ወረራዎች ስለተስፋፉ ሕዝቡን ወደማይገባ መንገድ እየወሰደው ነው ይሄ ደግሞ እንደ ሰዶም እንደ ገሞራ ሀገርን የሚያጠፋ ሂደት ስለሆነ ህገ እግዚአብሔር ሊጠበቅ ይገባዋል ለዚህ ነው በጾም በበዓላት በህገ ሩካቤ የማይገባ የተከለከለ መሆኑን ቤተ ክርስቲያናችን የምታስተምረው እናመሰግናለን ሊቀ ሊቃውንት ስለዚህ ቤተ ክርስቲያናችን ያስተምረው ችግር የለባትም የባህል ወረራ ነው እንደዚህ እያደረገን ያለው ማለት ነው እዚህ እሱን ደግሞ ምዕመናን እንግዲህ በሚገባ ተገንዝበን እኛ ወደ ክርስቶስ በምን ያህል ቀረብን የሚለው ነው ሊያጓጓን የሚችለው እንጂ ምግቡ፣ ዝሙቱ፣ ምናምኑ። ከዚህ ትምህርት እንግዲህ ብዙ ነገር ከዚህ ውይይት በጣም ብዙ ነገር እንደወሰዳችሁ ተስፋ እናደርጋለን። የዛሬ እንግዲህ መርሃ ግብራችን በዚሁ የምናጠናቀቅ ነው የሚሆነው። ክቡራና ክቡራት እንግዲህ የዛሬ መርሃ ግብራችንን በሰማችሁት መልኩ አጠናቀናል። ማንኛውም የእናንተ አስተያየቶች ካሉ አስተያየቶቻችሁን በኮሜንት ልታስቀምጡልን ትችላላችሁ። በሁሉም የሚዲያ አማራጮች፣ የሶሻል ሚዲያ አማራጮች አት የካ ሚካኤል በማለት ታገኙናላችሁ። እንደዚሁም ዌብሳይታችን ዩ የካ ሚካኤል ዶት ኮም የሚል ዌብሳይት ነው። በዛ ገብታችሁ ታገኙናላችሁ። እንደዚሁም ደብራችን የካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን በአይነቱ ልዩ የሆነ ጠቅላላ ሆስፒታል በመገንባት ላይ ነው ያለው። አሁን ባለንበት ሁኔታ የሾሪንግ ስራው በመገባደድ ላይ ይገኛል። አሁንም በከፍተኛ ደረጃ የእናንተን እርዳታ የሚፈልግ ነው የሚሆነው። ሁላችሁም በኢትዮጵያ ንግድ ባንክ አንድ 60 ወይም አንድ ሚሊዮን 76487 አንድ ሚሊዮን 76 4 87 ላይ የአቅማችሁ የፈቀደውን ያክል ለየካ ደብረ ሳይል ቅዱስ ሚካኤል ቤተሰሎም ህንፃ ማሰሪያ የበኩላችሁን አስተዋጽኦ እንድታደርጉልን በአምላከ ቅዱስ ሚካኤል ስም እንጠይቃለን። ይህ መርሃ ግብራችን ቀጣይነት ያለው ነው። አስቀድሜ እንደነገርኳችሁ ይህንን ፕሮግራም ለማሳደግ ሰብስክራይብ በማድረግ ሸር በማድረግ በሁሉም የሚዲያ አማራጮች፣ የሶሻል ሚዲያ አማራጮች ማለቴ ነው። አት የካ ሚካኤል በማለት ታገኙናላችሁ። በዛ እንድትከታተሉን ጥሪያችንን እናስተላልፋለን። ለዛሬ ቅዱስ ሚካኤል እንደፈቀደልን፣ አምላከ ቅዱስ ሚካኤል እንደረዳን ዝግጅቶቻችን ይህን ይመስላን። ወስብሐት ለእግዚአብሔር። ይቆየን።